ራስ ወዳድ እንድትሆኝ እየነገርኩሽ ነው። አዎ ከራስሽ በላይ ያለው ሁሉ ንፋስ ነው። ቅድሚያ ለራስሽ እና ለራስሽ ብቻ ነው መስጠት ያለብሽ። የዚህ ዓለም ህግ የሚሰራው እንደዚህ ነው፣ ወደድሽም ጠላሽም። ጻድቅ ጻድቅ እንድትጮች አልመክረሽም፣ ምክንያቱም በስተመጨረሻ ማንም ሰው እንደ ማስቲካ ወይም እንደ ሸንኮራ አኝኮ ነው የሚተፋሽ። ማንም ሰው ለአንቺ ግድ የለ። የእኔ የምታያቸው በዙሪያሽ የከበቡሽ አጨብጫቢዎች ሁሉ ልክ ሳር ላይ እንዳለ የጠዋት ጤዛ ናቸው። ፀሐይዋ ስትወጣ ይተናሉ። ያኔ ነው ብቻሽን እንደሆንሽ የሚገለጥልሽ። ሁሉም ሰው አስመሳይ ነው። ሁሉም ሰው በሰዎች ላይ መደገፉን አቁሚና በፈጣሪሽ ማስተዋልና ባለሽ ሰዋዊ ጥንካሬ ላይ ተመስርተሽ ቀጥ ብለሽ መቆም። ያኔ በማንም አትሰናካይ። በማን ማንም ሊሸውድሽ አይችልም። ማንም ሊሰብርሽ አይችልም። በማንም ወሬ፣ በማንም ወቅታ አትሰናከይም፣ አትጃጃይም ጭምር። ስለዚህ በየትኛውም ሁኔታ ውስጥ ሚዛንሽ ሳይዛባ ቀጥ ብለሽ መጓዝ ትችያለሽ። ክረምት ሆነ በጋ፣ ፀሐይ ወጣ አካፋ ግድ አይሰጥሽም። ሁሌም ተመሳሳይና የማትሰበር የሆነች ትቀጥያለሽ በትክክል ያንን ነው ማድረግ ያለብሽ። ስለዚህ ራስ ወዳድ መሆን አለብሽ። ራስሽ መውደድ አለብሽ። ቅድሚያ ለራስሽ መስጠት አለብሽ። ለራስሽ መሸለም አለብሽ። ከራስሽ ጎን መቆም አለብሽ። ያኔ ከአንቺ ጎን የሚቆም እልፍ አዕላፍ የሆነ የሰው ጎርፍ ያጥለቀልሽ። ማን ነኝ ምንድነኝ እስክትይ ድረስ ለራስሽ መቆም ጀምሬ ተኝ ተሻታ አለቃቅሽ አጉል በሰዎች ዘንድ ለመወደድ ለመሞገስና በልባቸው ውስጥ ቦታ ለማግኘት አትጋጋጭ። ሰዎች ደስ ሲላቸው አሁን ያነግሱሻል። ከዛ በሳምንቱ ትሰቀል ይሰቀል ብለው ይፈርዱብሻል። ስለዚህ ሰዎች ራስ ወዳድ ነሽ ሲሉሽ ጭራሽ ትከራከራለሽ? አረጋግጭላቸው እንጂ ከራስሽ በላይ ንፋስ ብቻ እንደሆነ። እናም ደግሞ መጽሐፍ ቅዱስ በሰው ላይ የሚመካ ሁሉ የተረገመ ነው ይላል። ስለዚህ ራስሽን አሁን ገምግሜው፣ የተረገምሽ ነሽ ወይስ ራስ ወዳድ ነሽ?